ይቅርታ አርጊልኝ እናቴ። ይዛን ስትጓዝ የነበረችው ጀልባ ልታደርሰን አልቻለችም። ማዕበሉ ከብዷት ወደ ግራና ወደ ቀኝ እየተንገዳገደች ነው። እንድሞት ሞት እንኳን ፍላጎት አልነበረኝም። ካሰብኩት ደርሽ ልደውልሽ እንጂ እኔን መርዶት ልትሰሚ አስቤው አላቅም እናቴ። ባህር ግን ጨካኝ ነው። ላደርግልሽ ያሰብኩት ስላደርግልሽ ባህሩ ሊውጠኝ ነው። ሁሉም እዚህ ጀልባ ላይ ያሉት የራሳቸው ዓላማ ነበራቸው። እኔ ግን ያንችን ደስታ ማየት ነበር አለማዬ። ይቅርታ በቃ እናቴ፣ ጀልባዋ ግማሽ የሚሆን በውሃ እየሞላች ነው። ከፊታችንም ኃይለኛ የሚባል ማዕበል እየመጣብን ነው። ሁላችንም ተስፋ ቆርጠን ወደ ፈጣሪያችን እየተጸጸትን ነው። መርዶ የኔ ሲነገርሽ አደራሽን አደራሽን፣ እናቴ ካል ህመም ሽህመም ላይ እንዳትወድቂ። አንድ ጊዜ እድል የጠማማ ሆኖ ባህር ላይ ቀርቻለሁ። አጠገብ ያሉት ሁሉም ወደ ፈጣሪያቸው እየተማጸኑ ነው። በቃ ቻው በይ እናቴ፣ በኔ እንዳታዘኝ፣ አንዴ ይጃለው ከኔ ኋላም እንዳይከፋሽ እናቴ። ሁሉም እንዳሰብነው አልሆነም። ያሰብነው ብዙ ነበር። ሆኖም ግን ተስፋ እንዳትቆርጭ እናቴ ይቅር ሰላም አለይኩም ወራህመቱላ ወበረካቱ ፉርድና፣ የተከበራችሁ ቤተሰቦቼ ሁላችሁንም ሰላም ብያለው። በተደጋጋሚ ሊንኩን ለምጠይቁ ኝቶቼ ሊንኩን ኮሜንት ስር ላይ አስቀምጭላችኋለሁ አራት ፊደል በቢ የሚጀምር እናንተ በደንብ አላያችሁትም፣ እንጂ አንዳንድ ጊዜ የሚፈቀድ ህግና የማይፈቀድ ህግ እስካለ ድረስ ያለ አራት ፊደሎች አስቀምጬላችኋለሁ። ያን አራት ፊደሎች በመጠቀም ወደ ቴሌግራም በመሄድ ማየት ትችላላችሁ። በጣም ግን የሚያሳዝን እና ማየት የምትችሉት አይደለም። እኔ እው ብዬ አልመክራችሁም። ግን በተደጋጋሚ እየጠየቃችሁ ስለሆነ በተደጋጋሚ የት አለ ሊንኩ፣ አሳይን፣ ሊንኩን ላኪልን፣ ማየት እንፈልጋል እያላችሁ ስለሆነ እኔ አስቀምጫለሁ፣ ሊንኩን እናንተ በደንብ ብጅ አድርጋችሁ አንብቡ። ኮሜንት ላይ ያስቀምኩትን ሊንክ አንብቡት፣ ከዚያም ታገኛላችሁ። አስፈላጊ ከሆነ እናንተ ያን ነገር ማየት አለብን ግዴታ ነው ብላችሁ ካላችሁ ወላሂ እኔ አልዋሸሁም። ኮሜንት ላይ አስቀምጫለሁ። ሊንክ ለምትሉ ሊንክ አይደለም፣ የቻናሉን ስም ነው ያስቀምኩላችሁ። ያ ደግሞ በቢ የሚጀምር ነው። አራት ፊደላት ብቻ። ካልሆነ ደግሞ ካላወቃችሁት ቲክቶኬ ላይ ነፊሳ ስምንት ብላቸው፣ ምቶለ ቲክቶኬ ላይ አስቀምጠላችኋለሁ። ከዛ የተረፈ ወላሂ አልአዚም ወላሂ አልአዚም ልብ ይጠይቃል። ራጂ ሾይሾያ እና በጣም ልብ ይጠይቃል፣ በጣም እጅጉን በጣም ያማል ስለዚህ እና ያል ብላችሁ ቢካላችሁ ማየት ትችላላችሁ በመቀጠል እኔ እዚህ ቪዲዮ ላይ ማስተላለፍ የምፈልገው ለእነዚህ ሰዎች ድምፅ የሚሆነው አንድ ብሬክስ ብቻ ነው ወይ ሌሎቻችሁ ቻናል ቻናላችሁ ትላልቅ ሚዲያ ያላችሁ ቻናላችሁ ላይ ብዙ ተከታይ ያላችሁ ለምንድን ነው ለነዚህ ሰዎች ድምጽ ማትሆኑት ለምንድን ነው? ማነው የሚደርስላቸው? እናንተ እያያቸው እየሰማችሁ ዝም የምትሉት ለምንድን ነው? እጅግ በጣም የሚያሳዝን ዜና ነው። እጅግ በጣም ልብ የሚሰብር ነው እና ለዚህም ደግሞ የኢትዮጵያ ሕዝብ ለዚህ ምስኪን ድሃ ሕዝብ ጎኑ ሊሆንለትና ችግሩን ሊያይለት ሊያዳመጥለት ይገባለን። በእውነት እኔ በጣም አዝኛለሁኝ። እስካሁን ድረስ አንድም የሚዲያ አካል የዘገበ የለ እኔ ያየሁት አንድ ማን ነበረ የሆነ ሚዲያ ብቻ እሱ ቴዘግባ ይቻለሁ። የተጋራቻችሁ ፍራንክ ያላችሁ ሴት ከሴት ላይ ተለጥፋችሁ ቢሮ መሰሩ ሰዎች የት ናችሁ? ከሴት ራስ ላይ ውረዱ እናሉ፣ ግን ለእንደዚህ አይነት ሚስኪን ድሃ ህዝብ ድምፅ ሆኖት። እውነት ለመናገር ሰው መሆን ብቻ በቂ ነው። ሁለተኛ ሰውን እናትበሉ፣ ሰው አይደለንም እኛ። ፍርሽ ፈራሽ ገላ ይዘን ዛሬ ተጸደርተንና ተጣጥበን አምረን ተውበን ልዩ ሰው ሆነን በጣም ቆንጆ ሆነን ጥሩ ለብሰን ጥሩ ምግብ ተመግበን እናያለን። ግን እኛ እውነት ለመናገር ሰው አይደለንም ፈራሽ ፈራሽ ገላ በጣም የሚያስጠላ ገላ ይዘነ ዛሬ በልብስ የተዋበ ሰውነት ዛሬ በልብስ የተመጻደቀ ሰውነት ይዘነ እኛ በጣም በቃ ልዩ ቦታ ወይንም ደግሞ ለራሳችን ጥሩ ቦታ የምንሰጥ ሰዎች። ይህን ነገር ግን በእውነት በደንብ ትኩረት አድርጉበት። በደንብ እውት እውነት ለመናገር እኔ ለመናገር በጣም ያቅተኛል። ወላሂ ቪዲዮ በዚህ ሰዓት መስራት እራሱ አልችልም፣ ግን ኮሜንታችሁን ሳነብብ ብዙዋችሁ በአላህ ኮሜንት ላይ በአላህ ሊንኩን አሳይን፣ ሊንኩን ላይክልን ለምትሉ ለእናንተ ምላሽ ለመስጠት ነው እንጂ ወላሂ ቪዲዮ በዚህ ሰዓት ሊሰራ አልፈለግኩም። ትላንት አልተኛሁም፣ ቁጭ ብዬ ነው ያደርኩት። አሁን እራሱ ከጎኔ ጓደኞች ተኝተዋል። ድምፄ ይሰማ አይሰማ አላቅም። ድምጼ። ሪከርድ ለማድረግ አልቻልኩም፣ ግን በጣም የምጠይቁኝ ሰዎች አላችሁ። በጣም አብዝታችሁ ኮሜንት ላይ በአላህ ሊንኩን አሳይን አረ፣ በአላህ ሊንኩን ስጭን ለምትሉት ለእናንተ ምላሽ እንደሆናችሁ ብዬ ነው ውዶቼ ማሮቼ። ከዚህ በላይ ድምጽ ራሱ የሚሰማ አይመስለኝም። አሰላሙ አለይኩም ወራህመቱላህ ወበረካቱሁ።